እዚህ ስቱዲዮ ባልደረባ የሀብተ ማርያም መንግስቴ፣ ከሳምንታት በኋላ ተገናኝተናል። እንኳን ደህና ቆየሽ። በጣም ስራ በዝቶ እዚህ ስለማመሽ፣ አንቺ ቀን ትመጫለሽ፣ ማታ ደግሞ እኛ ረጅሙን ሰዓት እዚህ ነው የምናሳልፈው። ና የእሁድ ከሰዓት ቫይቭ በጣም ስለሚናፈቅ እመለሳለሁ። እንደ ገና ግዴታ ነው። ከዚህ በኋላ ያለውንማ አብረን እንጨርሰዋለን እንጂ። እንዴት ነሽ? ሁሉ ሰላም አለን፣ ይመስገን። እንግዲህ ዛሬ ነገ የሚካሄድ ፕሮግራም አለ። ቀደም ሲል ደግሞ አንተ በተለይ እያወራህ ያለሁት ይሄ ዋሽንግተን ዲሲ ላይ ስለተካሄደው የግሬት አፍሪካን ራን የሩጫ ፕሮግራም እና እንደዚሁም ደግሞ የሽልማት ወይም ደግሞ እውቅና አሰጣጥ ስነስርዓት የሚካሄድበትን ነው። ስለዛ ዝግጅት የተወሰኑ ጊዜ ፕሮግራሞች ስታደርሰን ነበረ፣ መረጃዎች ስትሰጠን ነበረ። ደግሞ ተካሂዷልና ስለሱ ትንሽ እናውራ። በጣም አሪፍ አሪፍ መረጃውን አንችም ታቂዋለሽ በሶሻል ሚዲያም ከትናንት ጀምሮ በደምብ ሲስተጋባ ነበረ። በየአመቱ የሚዘጋጅ ነው። በአሜሪካ ምድር የኖቫ ኮኔክሽን የተባለ ለትርፍ ያልተቋቋመ ይህንኑ አላማ በበጎነት አንግቦ የሚንቀሳቀስ ድርጅት የሚያንቀሳቀሳቸው ሁለት ታላላቅ ፕሮጀክቶች ናቸው። የመጀመሪያው ግራንድ አፍሪካን ራን፣ ሁለተኛው ደግሞ የአፍሪካን ኢምፓክት አዋርድ ነው። ኦክቶብር 11 በየአመቱ የሚዘጋጀውና ቀዳሚው ግራንድ አፍሪካን ራን ነው። ስለዚህ ዘንድሮ ለሰባተኛ ጊዜ ተካሂዷል ማለት ነው። ትናንትና በሰሜን አሜሪካ ቨርጂኒያ፣ አሌክሳንድሪያ ነው የተካሄደው። ይሄ ፕሮግራም ዲያስፖራ ኢትዮጵያውያንን በማሰባሰብ ረገድ በጣም በጣም ትልቅ ፋይዳ ያለው ነው። እንደገና መሪ ቃሉ ደግሞ አብሮነት መሻል ነው ሜል ነው እና የውድድሩ ዓላማ ዲያስፖራው ማህበረሰብ በአካል ብቃት እንቅስቃሴ እና በባህል ልውውጥ ውስጥ ከፍተኛ ሚና ና እንዲኖረው ና ተዋናይ እንዲሆን ነው። እንደገና ደግሞ በልዩ ልዩ ስኬቶች እውቅና በመፍጠር ረገድ እርስ በርስ ማህበረሰቡን የማስተሳሰር ዓላማ ያለው ነው። በዘንድሮ ታላላቅ አትሌቶች ደራርቱ ቱሉን ጨምሮ ስለሺ ስህንን ጨምሮ መሰረት ደፋርን ጨምሮ ተገኝተዋል። እንደ አብርሃም ወልዴ የመሳሰሉ ታላላቅ የኪነ ጥበብ ሰዎች ደግሞ በዚህ ፕሮግራም ላይ ተሳታፊ ሆኗል ማለት ነው በአዋቂዎች የአምስት ኪሎ ሜትር የሩጫ መርሃ ግብር ነው የተካሄደው። ላሸናፊዎቹ እንደተለመደው ሽልማት ተበርክቶላቸዋል። የዚህ ውድድር ሌላኛው አጓጊ የሆነው ገጽታ በየአመቱ የሚካሄደው ማለት ነው የመኪና ሽልማት ያለው መሆኑ ነው። ዘንድሮም የቶዮታ የሀያ ሀያ ስድስት ምርት መኪና ሽልማት ነበረው። የዚህ ሽልማት ደግሞ ተሸላሚ የአትሌቲክስ የሩጫ ውድድር አለ ውድድሩ። ስለዚህ የሽልማቱም ባለቤት የአትሌት ልጅ ነው የሆነችው እና የአትሌት አየለች በቀለ ሴት ልጅ። አሁን ስክሪን ላይ የምናያት ይህችን መኪና ትናንት በሽልማት መልኩ ወስዳታለች ማለት ነው። የውድድሩ አንዱ ድምቀት ይሄ ነው። ይህንኑ መሰረት በማድረግ የኖባ ኮኔክሽን ማኔጂንግ ዳይሬክተር እና የዚህ ፕሮግራም መስራች ፕሮፌሰር ዶክተር ጋሻዋ በዛ በጣም በጣም ከተጣበበ ጊዜያቸው ጥቂት ጊዜ ሰጥተውኛል በስልክ አውርተውኛል እሱን ሰምተን እስኪ እንመለስ እንደምን አለ ዶክተር የዘንድሮው ሰባተኛው ግራንድ አፍሪካን ራን በአሜሪካ ቨርጂኒያ ግዛት በሺዎች የሚቆጠሩ ተሳታፊዎችና እንግዶች በነበሩበት በደማቁ እንደተከናወነ በመገናኛ ብዙሀን በተለይ በሶሻል ሚዲያ አይተናል፣ ተመልክተናል። አጠቃላይ ዝግጅቱ እንዴት ነበር? ምን ምንስ ተከናወነ? ስለጠየቅከኝም በጣም ነው የማመሰግነው የግራንድ አፍሪካን የመዝናኛ ሩጫ እጅጉን በአማረ ሁኔታ ተካሂደዋል። ህዝቡ በየዓመቱ ተፈጥሯዊ እድገቱን እየጠበቀ እየሄደ ነው ያለው እና ከዚህ ቀደም ከነበረው በርከት ያለ ሰው እንደሁም ሶልድ አውት ሆኖ ነው በርከት ያለ ሰው የተገኘበት የዝግጅት ነበረ እና ኢትዮጵያውያኖች፣ አፍሪካውያኖች ለዘር ቀለም፣ ሃይማኖት፣ ልዩነት በአንድነት አብሮነት መሻል ነው በሚል መርህካል ተገኝተው የተሳተፉበት በማለ ሁኔታ የተካሄደ ዝግጅት ነበረ እና ድራች ትሉ ስለ ሽስን ምስረት ደፋ ያለውን አትሌቶች እንዲሁም ደግሞ የተለያዩ አርቲስቶች ታዋቂ አርቲስቶች የተገኙበት ዝግጅት ነበረ፣ ያማረ ሁኔታ ሆኖ አልፏል። ዛሬ ደግሞ የአፍሪካን ኢምፓክት አዋርድ ግዙፍ መድረክ ላይ ናችሁ እና ጊዜን አጣበለ ሰጠህኝ አጭር መረጃ እጅግ አድርጌ ያመሰግናለሁ። ዶክተር ኝም በጣም ነው አመሰግኑ። እንደሰማ ነው በጣም በርካታ ከዚህ ከኢትዮጵያ ይህን እዚህ ዝግጅት ላይ ለመሳተፍ የሄዱ የኪነ ጥበብ ሰዎች፣ የስፖርት ሰዎች አሉ። እንደገና ደግሞ በህጻናትና በአዋቂዎች በተካሄደው ሩጫ ላይ ደግሞ በጣም ብዙ ሺዎች እንደተሳተፉ እያየን ነበርና፣ ከአመት አመት እየጨመረ እየደመቀ እየመጣ ያለ ዝግጅት ነው። አሜሪካ ለሚኖር ኢትዮጵያዊ በተለይ እንደ ባህል የሚወሰድ ነው። ኢትዮጵያ ውስጥ በተለይ አዲስ አበባ የታላቁ ሩጫ ቫይቭ ምን ያህል አመታዊ ባህል ሆኖ እንደመጣ አይተናል። ለአካል ብቃት እንቅስቃሴ የሚወጣው ህዝብ ብቻ በጣም በጣም ትልቅ ነው እንደምታውቂው፣ እና ይሄ ሀሳብ ነው። በእርግጥ ዶክተር ጋሻው እዚህም በነበሩ ጊዜ የታላቁ የኢትዮጵያ ሩጫ ላይ ያላቸው ሚና ይታወቃል። ያንኑ ባህል ነው አሜሪካ የወሰዱት። ደግሞ በዘርፉ ከፍተኛ ተመራማሪም አስተማሪም ስለሆኑ በባለቤትነትና በእውቀት ደግሞ የምርምር ግብዓቶችን በየጊዜው በመጨመር ነው የሚዘጋጀው። ስለዚህ አሜሪካ ለሚኖር ኢትዮጵያዊ ብቻ ሳይሆን ለአፍሪካ ወይም ደግሞ በውድድሩ መሳተፍ ለሚፈልግ ለሰው ልጅ ሁሉ አብሮነት መሻል ነው በሚል ርዕስ የሚካሄድ ስፖርታዊ እንቅስቃሴም ነው የባህል ልውውጥም ነው የእርስ በርስ መገናኛ የባህል የማህበራዊ ኑሮ ማጠንከሪያም ነው። ሌላው ዛሬ የሚካሄደው የአፍሪካን ኢምፓክት አዋርድ የሚባል አለ። ይሄኛው ከግራንድ አፍሪካን ራን ትንሽ የተለየ ነው። በተከታታይ ቀናት የሚዘጋጅ ቢሆንም ግራንድ አፍሪካን ራን በተካሄደ በነጋታው ነው የሚካሄደው አፍሪካን ኢምፓክት አዋርድ ማለት ነው። በአሜሪካና በአፍሪካ በሙያቸው ታላላቅ አስተዋጽኦ ላበረከቱ ግለሰቦች የሚሰጥ ነው። በየአመቱ በስፖርት፣ በስነ ጥበብ፣ በፈጠራ ስራዎች ለማህበረሰቡ ከፍተኛ አስተዋጽኦ ያበረ የተመለከቱ ግለሰቦች በኖባ ኮኔክሽን የስራ አስፈጻሚ ቦርድ ተመርጠው እና በአካል አሜሪካ ድረስ ተጠርተው እውቅና ይበረከትላቸዋል ማለት ነው። በዚህ እውቅና በርካታ የአሜሪካን ሀገር ባለስልጣናት በእንግድነትም በሸላሚነትም በእውቅና ስጭነትም ይጋበዛሉ። ስለዚህ በጣም ግዙፍ ፕሮግራም ነው። ትልቅ ፕሮግራም ነው። ከዚህ ቀደም በተካሄዱትም ታላላቅ ኢትዮጵያውያን በስራቸው አስተዋጽኦ ያበረከቱ እንደና አስቴር አወቀ በቢዝነሱ በስፖርቱ በርካቶች ተሸልመው ነበረ። አሁን ደግሞ ስክሪኑ ላይ እንደምንመለከተው እንግዲህ ኢትዮጵያ ላይ ትልቅ በሙያቸው አስተዋጽኦ ማድረግ የቻሉ ታላላቆች እንግዲህ የአሜሪካ የገዥዎች በተገኙበት እውቅና የሚሰጥበት ፕሮግራም ነው። በትክክል የዘንድሮ አሸናፊዎች ቀደም ሲል ስክሪን ላይ የታዩት ናቸው። በስፖርቱ ዘርፍ የኦሎምፒክና የዓለም ሻምፒዮን ሜዳሊያዎች ባለቤት አትሌት መሰረት ደፋር፣ በቢዝነስ ዘርፍ ደግሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው እና ባለሀብቱ ጆ ማሞ፣ በስነ ጥበብ ዘርፍ አንጋፋው ድምፃዊ ማህሙድ አህመድና ታዋቂው የመገናኛ ብዙኃን ባለሙያ ሰይፉ ፋንታሁን በዛሬው የአፍሪካን ኢምፓክት አዋርድ ለሽልማት የበቁ ኢትዮጵያውያን ናቸው ማለት ነው። ይህንኑ ለማለት ነው የመጣሁት። ሄዱ በጣም ደስ ይላል። እንግዲህ የሰሩ ሰዎች የሰሩ ለሀገራቸው የደከሙ ሁሉ እውቅና መስጠት መሸለም ማበረታታት ይሄንን አድርጋችኋል ና እናመሰግናለን ማለት በአለም ደግሞ አደባባይ ላይ ትልቅ ምስጋና መስጠት የሚያበረታታም የሚያስደስትም ነገር ነው። ና እንግዲህ በጣም ደስ የሚል ፕሮግራም ነው። ሊመሰገኑ ይገባል። አዘጋጆች በጣም ጥሩ ሙዚቃ ጋብዘን እንመለሳለን። ከዛ በኋላ ደግሞ ለሌላ ጉዳይ ተመልሼ እመጣለሁ። አዎ ሌላም ጉዳይ አለን፣ መልካም ጊዜ የሙዚቃ ግብዣ አለን። አያይዘን ደግሞ ቀጣዩን ዝግጅት ወደ እናንተ እናደርሳለን። በያላችሁበት ከኛ ጋር ሆኖ።